አሰላሙ አሌይኩም ወረህመቱላህ ወበረካቱህ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። አልሐምዱሊላህ በያላችሁበት ያላህ ሰላም እዝነት አይለያችሁ። እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወግዲ ከተማ የሚሄድ የምትወስደው ልጅቷ እራሷ መጥታ ነው። ይሄን ሁለት ቀን ትመጣለች ማለት ነው። እና ወግዲ ከተማ የሚሄድ አልባሳት የቤት እቃ እና በርበሪ እዚህ ጋር አለ። በርበሪ በጣም የተወደደው ዘይት፣ እንግዲህ እንደዚህ የሚያማምሩ ሽፎኖች፣ የህፃናት ቀሚስ፣ ምንም የቀረ ነገር የለም። ምንጣፍም አላት እዚህ ጋር እንደምታዩት ይሄንን አሟልቼላታለሁ ማለት ነው። እሷ ስትመጣ ስታ ምሄድ ነው አንድ መቶ አስራ ሁለት ሺ አራት መቶ ሀምሳ አምስት ብር ነው የፈጀው። ከእቃው ልጀምርላችሁና እቃውን አንስቼ ከዛ አልባሳቶቹን ላሳያችሁ ማለት ነው። እንግዲህ ሀባይ ከዚህ ከትልቁ ልጀምርላችሁ። እቃው መረታተቢያ ልብሱ ጋራ ሮቶ 350 ሊትር 2800 ብር ነው የገዛሁት ማለት ነው። ያው ብዙ ነገሮች ጨምረዋል እንደ በፊቱ አይደሉም። ከዛ ሀባይ ቢ አንዳንድ በግ ሁለት ሴኔጋል ሴኔጋል 2600 ብር እንደሆነ ነበር ነው እስከዛሬ የገዛሁት። አሁን 1 3100 ብር አንዱ ማለት ነው ጥርት ያለ ነው ግን በነገራችን ላይ በጣም ቆንጆ ሴኔጋል ነው እንደምታዩት ነጭ ነው ከዛ አንድ ጭልፍ አዛኛለች ጭልፋ አንድ ሺ ብር ሴኔጋሉ ሁለቱን 6200 ብር ነው የገዛሁት ማለት ነው ትላልቁ ሁለቱ ማለት ነው ከዛ አባይ ብራንድ ቴሌቪዥን 32 ኢንች ከነ ሙሉ እቃው 17600 ብር ገዝቼላታለሁ እዚህ ጋ እንደምታዩት ይሄ ሙሉ እቃው የዲሹ ማሳሪያ ገመዶቹ መሪ ሲፈሩ ጎልድ ስታር ነው ቆንጆ እቃ 17600 ብር እዚህ ጋር ደግሞ ሁለት የወዱ እብሪቆች አሉ 85 ብር ሆነዋል ማለት ነው 170 ብር ሁለቱን ማለት ነው ከዛ የቁርጥ ማቅረቢያ ሀገረኛ ነው የውጩ ጠፍቷል ማለት ነው ሀገረኛው ተመሳሳይ ያኔ የውጩ ተመሳሳይ ነው ግን ልዩነት የለውም አንድ ነው እቃው ማለት ነው ልዩነት ምንም ነገር የለውም 500 ብር ነው። ያኛው ይሄኛው ደግሞ 450 ብር ትልቁ ማለት ነው። ትንሹ የለውም። ይሄ 450 ብር። እዚህ ጋር ደግሞ ስቶፕ ባለ ሁለት ምድጃ አላት። ይሄንን ደግሞ 3000 ብር። ከዛ ሀባዬ መክተፊያ 300 ብር፣ ቢላዋ ሁለት ንንሹን 80 ብር። ከዛ እዚህ ጋር የቁርጥ ሳህኖች አንድ ደርዘን አላት። አንድ ደርዘን 1440 ብር በመቶ ሃያ ብር ሂሳብ ማለት ነው። ከዛ የሾርባ ሳህን 77 ብር ነው፣ 6 ብር 420 ብር የሚያማምሩ የሾርባ ሳህኖች ናቸው እንደምታዩዋቸው። እዚህ ጋር ፓርቲሽን አለ፣ ፓርቲሽን 1300 ብር ከዛ እዚህ ጋር ደግሞ የሾርባ ማግ ግማሽ ደርዘን አለ 1000 ብር። የሾርባ ማጉ ግማሽ ደርዘን 1000 ብር። በየጊዜው እየተቀያየሩ እየተቀያየሩ ይመጣሉ እንደዚህ አይነት ደሞ አርክሮታል ማለት ነው። ከዛ ሀገረኛ ሲኒ አንድ ደርዘን 500 ብር፣ እንዲሁም እዚህ ጋር ሁለት ጭልፋ 400 ብር፣ የሻይ ማንኪያ 250 3 ፒስ ማለት ነው 250 ብር እና ትሪ ሶስት ፒስ 1,050 ብር ከስተዛሬው 50 ብር ጭማሪ አለው ማለት ነው ይሄ 40 ቁጥሩ 250 ብር፣ ይሄኛው ደግሞ 300 ብር ነበረ። 45 ቁጥሩ 350 ሆኗል። ይሄ ትልቁ 50 ቁጥር 450 ብር። በነገራችን ላይ ትሪ ከዚህም በላይ ትልቅ አለ፣ እስከ 60 ቁጥር አለ። ሶስቱን ይሄን እና አሁን 1050 ብር። የፓስታ ማጥለያ 24 ቁጥር ነው 550 ብር። 25 ቁጥሩን አጥቼ፣ 24 ቁጥር ያው ትንሽ ነው። 26 ቁጥርና 24 ቁጥር 24 ቁጥሩን አምስት ከአምሳ ትንሽ ነው ልዩነቱ። ግን ይሄ የእቃው ኳሊቲ ነው፣ ትወዱታላችሁ። ያኔ ዋጋው ቢወደድም ቆንጆ እቃ ነው፣ ይሄ ማለት ነው። ከዛ አሪጋል ቴርሞስ ብረት በብረት 1600 ብር፣ እዚ ጋር 1600 ብር። ከዛ ሀባይብ ቲማቲም ጆግ 460 ብር፣ እናት መፍጫ 1600 ብር። ከዛ የዋሃ ዶክ አክላሪክ በዚህ ራሱን ዲዛይን ነው ያኛው ዲዛይን አፍቷል። አሁን ይሄኛው ሌላ ዲዛይን ማለት ነው። ኩባያዎቹም፣ ሁሉም ነገር እንደዛ ሆኖ ልዩነቱ ዲዛይን ብቻ ነው። ዋጋውም አንድ አይነት ሆኖ ዲዛይኑ ነው የሚለያየው። ይሄንን ማለት ነው። ቆንጆ ጆክ ነው። አክላሪክ ጆክ ከኩባያዎቹ ጋር እንደዚህ ሆኖ 260ቶ ብር ከዛሃ ባይ የሻይ ብርጭቆ አንድ ደርዘን የተለያየ ነው ያለች 950 ብር ነው። የውሃ ብርጭቆ ግማሽ ደርዘን 5 ማዕዘን 600 ብር። የውሃ ኮምፕሌት ወርቃማ 2100 ብር። ሰርቪስ የማይካ 700 ብር። እንደገና ደግሞ ሎሚ በሲሊቨር የሆነ የምግብ ሱፍራ 260 ብር አንድ ሜትር። እቃዎቿ እንደዚህ ሆነው ከዛ አልባሳት ወደ አልባሳት ከመሄደ በፊት እዚህ ጋር በርበሬ በጣም ቆንጆ የሚባል በርበሬ አለ። እንደምታዩት በርበሬ በጣም ነው የተወደደው። ሀቂቀተን መግዛት የምትፈልጉ ሰዎች ይህን ጊዜ ገዝታችሁ ብታስቀምጡ የተሻለ ነው ብዬ አስባለው። ምክንያቱም በጣም እየተወደደ ነው፣ አቅርቦት የለም። ልክ እንደ ቡና የበርበሬ አቅርቦት የለም ዘንድሮ ነው የተባለው እና ሀያ ኪሎ በርበሬ ነው የገዛው። በጣም የሚያምር በርበሬ ነው በርበሬው በሀቂቀተን። እና 20 ኪሎ በርበሬ 10 ሺህ ብር ኪሎ በ500 ብር። ወላይ በቃ እኔ በጣም ነው ድንግጥ ያልኩት፣ እንደዛ ሲሉኝ እጄ በርበሪ ተራና እንደዛሬ ደንግጫ አላቅም፣ ማለት ይችላል። ለምን ከ3 ቀን በፊት እኔ በ420 ብር ሒሳብ፣ 50 ኪሎ ገዝቼ ወደ ገጠር ልክ ያለሁኝ፣ ዛሬ 500 ብር፣ 600 ብር ሁላም ይላሉ። ያው በየቦታው ዙሬ ዙሬ ስንት ቦታ ያው ደንበኛ የናት አስተያየት አርጋ የሰጠችኝ በ500 ብር እኔ ሒሳብ ተቀብያለሁ ምናምን ብዬ ባራት መቶ ምናምን ሂሳብ ነው የተቀበልኩት፣ ብዬ እሪ ስልባት ነው ይሄንን ነው የሚሰጠችኝ ማለት ነው። 600 ብር እያሉ ነው አሁን ማለት ነው ገበያ ላይ። ከዛ ሀባይቢ 20 ሊትር ዘይት 5800 ብር። ዘይት እንኳን አሁን ይቀንሳል ተብሎ ይታሰባል ኢንሻአላህ። ለምን እንደነበረበት አይደለም ይሄ 6000 ምናምን ገብቶ ነበር፣ አሁን 5800 ብር ነው። ከዛ ወደ አልባሳታችን እዚህ ጋር ሱፍራ አላት፣ ሰማያዊ በነጭ አዛኝ ነው። ይሄንን 1000 ብር ሰማያዊ በነጭ ረከቦት ምናምን የላትም አልፈልግም ብላኛለች። ከዛ እንግዲህ እዚ ጋር አልባሳቶችን ነው ማሳያችሁ ከዚ ጋር ልጀምርላችሁና ጣቃ የእናቶች ጣቃ ሁለት ሜትር ተኩል ነው ስድስት መቶ ሀያ አምስት ብር ማለት ነው ሜትር በሁለት መቶ ሀምሳ ብር ሂሳብ ሜትር በሁለት መቶ ሀምሳ ብር ሂሳብ። እዚህ ጋር ሻል አንድ ሻል አለ አንድ ሺ ሁለት መቶ ብር ቆንጆ ሻል ነው። ከዛ እዚህ ጋር ደግሞ ሱፍ ጣቃ አለ የሱፍ ጣቃ 1950 ብር 3 ሜትር። በጣም የሚያምር ከለር ነው እንደምታዩት፣ ቆንጆ እቃ ነው። ደግሞ 800 ብር፣ 900 ብር የሚሸጡ ጣቃዎች ናቸው። እዚህ ኮምቦልቻ አሁን 900 ብር ነው የሚሸጠው ማለት ነው። በጣም ነው የሚያምረው። ከዛ ሀባይቢ እዚህ ጋ 9 ጥምጣሞች አሉ። ከ9 ጥምጣም በ450 ብር ሂሳብ 4050 ብር የተገዛ ማለት ነው። በየከለሩ አንድ አይነትም ይኖረዋል። ያኔ አንድ ብዙ ብዙ ባይሆንም አንድ አይነት ይኖረዋል። ለምሳሌ ይሄ አንድ አይነት የለውም፣ ይሄና ይሄ ግን አንድ አይነት ነው። እዚህ ጋር ይሄ ማለት ነው፣ ትንሽ ዲዛይኗ ትንሽ ለየት ከዛ እነዚህ በቃ በየከለሩ ነው። ምን አለፋችሁ በጣም የሚያማምሩ ጥምጣሞች ናቸው። ዘጠኝ ጥምጣም ነው የገዛሁት፣ በጣም ነው የሚያማምሩት። ማሻአላ እነዚህን ከዛ እዚህ ጋር ለወጣት የሚሆን ጫማ፣ ለልጆች የሚሆን ጫማዎች አሉ። ይሄ ለሁለት አመት ወንድ ልጅ ነው ላይት ያለው ብላኛለች። ያው እንግዲህ ልጆች እንደዚህ አይነት ነገር ይወዳሉ። እንደዚህ የሚያምር ጫማ አንድ ሺህ ብር፣ ይሄ አንድ ሺህ ብር ነው የተገዛው። እችም ደግሞ እችም ላይት አላት ለሶስት አመት ሴት ልጅ በጣም ነው የምታምረው። እንደዚህ ጎኗ ላይ ነው ላይቱ ይዘች እቺን 1500 ብር። እቺ በጣም ውድ ናት፣ 1500 ብር። ከዛ የእናት ሸራ ጫማ 36 ቁጥር 800 ብር። እዚህ ጋር ለወጣት ጫማ በጣም ኳሊቲ የሆነ 2900 ብር። በጣም ነው የሚያምረው። ሀቂቃ ጫማው ደግሞ ምቾት አለው፣ ኳሊቲ ነው። በጣም ቆንጆ ጫማ። ከዛ ሀባይ፣ እዚህ ጋር ለወጣት የሚሆን ቲሸርት 500 550 ብር። ጂንስ ሱሪ ደግሞ አንድ ሺህ ብር ለየት ያለ ጂንስ ናት ጂንስ በነገራችን ላይ እስከ አራት ሺህ ብር አለ 30 ቁጥር ነው ያለች 30 ቁጥር ሱሪ አንድ ሺህ ብር ነው ይሄን የገዛሁት እንደዚህ አድርጌ ለአንድ ሰው ማለት ነው ከዚህ ጋር ከዛ እዚህ ጋር ለ ለ 12 ዓመት ልጅ ሱሪ ሱሪው 850 ብር ሱሪው 850 ብር ሸሚዝ የሚያማምሩ ሸሚዞች ናቸው ሸሚዝ አራት መቶ ብር 1250 ብር። እንደዚህ ሆኖ ማለት ነው። ከዛ እዚህ ጋር ለ11 ዓመት 750 ብር ሱሪ። ያው ሱሪዎቹ ይለያያሉ ዋጋዎቻቸው እና ነው። ከዛ ደግሞ ሸሚዝ ሸሚዛቸው እኩል ሳይዝ ነው፣ አንድ ዓመት ስለሆነ ልዩነቱ። ሱሪው ደግሞ አንድ ቁጥር ልዩነት አለው። ይሄኛው 26 ሲሆን ይሄኛው 24 ነው። 24 ሆኖ ግን ሞዱ ሰፊ ነው። ይሄ ማለት ነው። እና ሱሪው 750 ብር ሸሚዙ 400 ብር እንደዚህ አድርጌ ማቻ አድርጌለታለሁ ማለት ነው። ከዛ ለሁለት ዓመት ልጅ ጅንስ 700 ብር፣ ሹራብ ደግሞ የምታምር ሹራብት እንደምታዩት ማሻአላ 600 ብር 1300 ብር እንደዚህ አድርጌ፣ ጫማውም ይሄ የዚህ ጫማ ነው ይሄ ማለት ነው። በጣም የሚያማምሩ ልብሶች ናቸው ማሻአላ፣ ለጤና የሚለብሱ ያደርጋቸው። እዚህ ጋር ደግሞ ለአንድ ዓመት ወንድ ልጅ ቱታ በጣም ኳሊቲ የሆነች ናት። አንድ 1100 ብር ነው ዋጋዋ በጣም ቆንጆ ቃናት። ግን እኔ እንዴት እንደወደድኳ ታጠይቁኝ። ኳሊቲና ደሞ በዛ ላይ ቱ ፒስ ነው 3 ፒስ አይደለም፣ ተከፋች አይደለም። እንደዚህ ይሄ ለአንድ ዓመቱ ልጅ የሚያምር ቱታ ማለት ነው። ልጅ ቀሚስ በጣም ቀሚስ ቱ ፒስ ናት። ጃኬት እና ቀሚስ ማለት ነው። እጅግ የጉርዲና ቀሚሷ 2500 ብር ቀሚሷች ናት። ከዛ ጃኬቷ ጋር በጣም ነው የምታምረው። ለአምስት 5 አመት ልጅ ይዋት እንዴት እንደምታምር ይች ለ5 አመት ልጅ 2500 ብር። እዚህ ጋር ደግሞ ለሶስት 3 አመት ልጅ ቀሚስ በጣም የምታምር ቀሚስ ናት ይች ራሱ ማለት ነው። አሻንጉሊቷ ላይ ተለብሳ ስታዩዋት ደግሞ እንዴት እንደምታምር ማሻአላህ 2300 ብር ኳሊቲ ቀሚስ ናት ምንም እንትን የላትም፣ ቀበቶ ብቻ ነው ያላት። እቺ ሁለት ሺ ሶስት መቶ ብር በጣም ነው የምታምረው። ከዛ እዚህ ጋር እንግዲህ ሽፎን ሶስት ሽፎኖች አሉ። ዋጋዎቻቸው ያቸው ሁለት ሺ ስምንት መቶ ብር ነው እንደተለመደው። ሻርፕ ደግሞ አንድ ሺ ሶስት መቶ ብር ይዋቸው፣ እንዴት እንደሚያማምሩ በየከለሩ ነው የገዛው። ሶስት አይነት ከለር ማለት ነው ሻርፑ ይሄ ነው የዚህ በጣም ነው የሚያማምሩት ሀቂቃ ማሻአላህ። የሆነ ሲሆን አንድ ይሄኛው ሁለቱ ረዘም ረዘም ያለ ነው። እቺ መካከለኛ ናት። እቺኛው የምታምር ቀሚስ ናት እንደምታዩት። ማሻላ እኔ በጣም ነው የወደድኳት። ከሁሉም ደግሞ እቺ በጣም ታምራለች። እቺን ከዚህኛው ሻርፕ ጋር ማለት ነው። ዋጋው ተመሳሳይ ነው። ሻርፑ 1300 ብር ሲሆን ቀሚሱ 2800 ብር እዩት! እንዴት እንደሚያምር ማሻአላህ ማሻአላህ፣ በጤና ይልበሱት። እችም እንደዛው እዚህ ወይ ነጠጅናት ሻርፓ በቢጫው ደመቀበለው ቢጫ ማለት ነው። በጣም ነው የሚያማምሩት ሺፎኖቹ እነዚህ ይመስላሉ። እዚህ ጋር ደግሞ መጋረጃ አለ፣ መጋረጃ የሚያምር መጋረጃ 650 ስድስት ሃምሳ አንድ ሺህ ሶስት መቶ ብር ሁለቱ ማለት ነው። በጣም የሚያምረው እንዴት እንደወደድኩት ያው አንቺ ደስ ያለሽን ሁለት ግዥን ያለችኝ እንደዚህ የሚያምር መጋረጃ ሁለት መጋረጃ አንድ ሺህ ሶስት መቶ ብር። ከዛ ዜጋ ምንጣፍ ቀይ ቡኒ ሁለት በአራት ነው። ሰባት ሺህ አንድ መቶ ብር ሰባት ሺህ አንድ መቶ ብር ያው ይሄ እየታወቀ ነው፣ ባይዘረጋም የታወቀ ነው። እይነው የሚያምር ምንጣፍ ነው፣ ቀይ ቡኒ ነው። እሷ የመረጠችው ነው፣ እኔ የገዛሁት ማለት ነው። እንግዲህ ሀባይ እቃዎቿ ይህንን ይመስላሉ። እሷም ለሀገሯ በሰላም አለህ ያብቃት፣ እናንተንም አለህ ይገዛችሁ። ረመዷንም እያለቀ ነው። በአ ንረሳሳ ሰላም ሁኑልኝ።